አዲስ 15 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያ ተጠቃሚ መሆናቸውን በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳሄ አርያ ስላሴ ገልጸዋል። ዋና ዳይሬክተሩ ይህን የገለጹት የአይዲ ፎርድ አፍሪካ 2025 ዓመታዊ ጉባኤ ላይ ባደረጉት ንግግር ነው። የፋይዳ ስኬታ ማተገባበር ከቁጥር ባሻገር ለኢትዮጵያ የዲጂታላይዜሽን ጉዞ ወሳኝ የሆነውን የዲጂታል መሰረተ ልማት መገንባት ላይ ያተኮረ ስለመሆኑም ገልጸዋል።

ይስኬት በአጋጣሚ ተከሰተ አይደለም። ጉዞአችንን የመሩት የሶስት መሰረታዊ ምሰሶዎች ውጤት ነው። ከሁሉም በፊት በጠቅላይ ሚኒስትር አብይ አህመድ የሚመራው የማይናወጥ የፖለቲካ አመራር ዲጂታል ማንነትን ለሀገራዊ ልማት አጀንዳችን የማዕዘን ድንጋይ አስቀምጧል። በጠንካራ ራእያችን የአስተዳደር ማዕቀፍ እንዲዘረጋና ፋይዳ ከዲጂታል ኢትዮጵያ 25 ስትራቴጂያችን ዓላማ ጋር እንዲቀናጅ ሆኗል። ሁለተኛውና ሌላኛው ጥቅም ላይ የተመሰረተው ቴክኒካል ሂደታችን ነው። የከፍታ ምንጭ መፍትሄዎችን በብቃት ለማበጀት የሀገር ውስጥ እውቀትን ስንጠቀም ቆይተናል ለሁሉም ኢትዮጵያውያን ተደራሽነትን በማረጋገጥ ጠንካራ የመረጃ ጥበቃ እርምጃዎችን በመተግበር በአሁኑ ጊዜ ከ55 በላይ አገልግሎት ሰጪ የማረጋገጫ ስነ ምህዳር ገንብተናል ይህ ቴክኒካዊ መሰረት የስርዓታችን ታማኝነትን ለመጠበቅ ወሳኝ ነበር ሶስተኛውና አስፈላጊው ምሰሶ ግን የእኛ ስኬት ነው ከስኬታችን ውስጥ ከሲቪል ሰርቪስ ኤጀንሲዎች ከኢትዮጵያ መንግስታዊ ድርጅቶች ጋርና እንዲሁም በተመሳሳይ ከዓለም አቀፍ አጋሮች ጋር ያለን ስትራቴጂካዊ አጋርነት ነው የፋይዳ ዲጂታል መታወቂያ ስርዓት ተግባራዊ በሆነባቸው ተቋማት አገልግሎት ለማቅረብ የውስድ የነበረውን ጊዜ እስከ ስልሳ በመቶ መቀነስ መቻሉን ተናግሯል። ኢትዮጵያ ዲጂታል ትራንስፎርሜሽንን የተቀላቀለችው ለእድገቱ አስፈላጊ በመሆኑ ነው በማለትም ለሁለንተና እድገትና ዘመናዊነት ለላትን ቁርጠኝነትም ማሳያ ነው ብለዋል። የፋይዳ ተጽዕኖ አስደናቂና ፈጣን ነው። የአገልግሎት አሰጣት ጊዜን እስከ 60 በመቶ መቀነስን ጨምሮ የፋይናንሻል ተሳትፎን በከፍተኛ ደረጃ ማጠናከር፣ የማህበራዊ ጥበቃ ፕሮግራሞችን ማጠናከርና ስርአቱ በመንግስትና በግሉ ሴክተር ያሉ አገልግሎቶችን ቀላል በማድረግ የቀን ግብይትን ቀልጣፋና ለዜጎቻችን ተደራሽ በማድረግ ላይም ይገኛል። ወደፊት ስንመለከት ራዕያችን ግልጽና ታላቅ ነው። ከ120 ሚሊዮን በላይ ኢትዮጵያውያን ጂኦግራፊያዊ አካባቢያቸው ኢኮኖሚያዊ ደረጃቸውና ማህበራዊ ሁኔታቸው ምንም ቢሆን ምን ዲጂታል መታወቂያ እንዲያገኙ ቢያንስ በ2027 ሁሉን አቀፍ ሽፋን ለማግኘት ቆርጠን ተነስተናል። ይህ ዓላማ ብቻ አይደለም፤ ለህዝባችን የገባ ነው ቃል ኪዳን፣ የመደመር የክብርና የእድል ቃል ነው። ኢትዮጵያ ዲጂታል ትራንስፎርሜሽንን የወሰደችው እንደ ቅንጦት ሳይሆን ለእድገታችን አስፈላጊ በመሆኑ ነው። ፋይዳ ሀገራችን ለሁለንተና የእድገትና ዘመናዊነት ላላት ቁርጠኝነት ማሳያ ነው። ይህንን ጉዞ ስንቀጥል ዲጂታል ኢትዮጵያ ለመላው ኢትዮጵያውያን የልማት የጽናትና ክብር መነሳሳት ሆኖ የሚያገ የሚያገለግል መሆኑን ለማረጋገጥ ቁርጠኞች ነን። ሰርቭስ አዘ ካታሊስት ፎር ዴቨሎፕመንት ሬዚሊየንስ አንድ ዲግኒቲ ፎር ኦል ኢትዮጵያንስ